ኩታ ገጠም የማሳ አጠቃቀም ምርትና ምርታማነትን በማሳደግ የአርሶ አደሩን ተጠቃሚነት ለማረጋገጥ ወሳኝ መሆኑ ተገለጸ። የኤፌድሪ ግብርና ሚኒስቴር ከማዕከላዊ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የተበጣጠሱ መሬቶችን ወደ አንድ አምጥቶ በኩታ ገጠም አሰራር በመጠቀም ምርትና ምርታማነትን ለማሳደግ የሚያግዝ የግንዛቤ ማስጨበጫ መድረክ እያካሄደ ይገኛል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር የሀገራችን የኢኮኖሚ መሰረት የሆነውን ግብርናን ለማዘመን መንግስት ዘርፈ ብዙ ተግባራትን እያከናወነና ውጤትም እየተመዘገበ እንደሚገኝ ተናግረዋል። የሀገራችን የኢኮኖሚ መሰረት የሆነውን ግብርናን ለማዘመን መንግስታችን በርካታ ተግባራትን እያከናወነ ይገኛል። ከሚያከናውናቸው ተግባራትም አንዱ ግብርና እንዲዘምን ምርትና ምርታማነት ለማሳደግ የቴክኖሎጂ ሽግግር ለማምጣትና የአርሶ አደሩን ህይወት ለመቀየር ገቢ ለማሳደግ እቺን ሀገር ከድህነት ለማውጣት ዘርፈ ብዙ ስራዎች ባለፉ ስድስት ሰባት አመታት ሰርተዋል። ውጤቶቹም ተገኝተዋል። የግብርናው ዘርፍ በቴክኖሎጂ የታገዘና መካናይዜሽንን መጠቀም የሚያስችል እንዲሆን የተለያዩ የህግና አሰራር ስርዓቶች ተቀርጸው ተግባራዊ እየተደረጉ ይገኛሉ ያሉት የቢሮ ኃላፊ ከእነዚህም የመሬት አስተዳደርና አጠቃቀም አንዱ መሆኑን ተናግረዋል። ግብርናችን በቴክኖሎጂ የዘገፈ እንዲሆን በመካናይዝ መካናይዜሽንን ለመጠቀም እንዲያስችል የተለያዩ የህግ ማቀፎችን የአሰራር ስርዓቶችን መንግስታችን አበጅቶ እየተሰራ ይገኛል። ከዚህም አንዱ የመሬት አስተዳደርና አጠቃቀም አዋጅ ተጠቃሽ ነው። ሌሎቹም ከዚህ ጋር ተያይነት ያላቸው በርካታ የግብርናን ሴክተሩን ለማዘመን የሚያስችሉ የህግ ማቀፎች የፖሊሲ ስራዎች ተሰርተው ወደ ተግባር ተገብቷል። የግብርናን ዝማኔ ቀጣይነትና የህብረተሰቡን ተጠቃሚነት ለማረጋገጥ እየተሰሩ ባሉ ስራዎች የተበጣጠሱ መሬቶችን ወደ አንድ በመሰብሰብ በኩታ ገጠም አሰራር መጠቀም ምርትና ምርታማነትን ለማሳደግ ወሳኝ በመሆኑም በክልሉ ሁለት ዞኖችና ሁለት ወረዳዎች የሙከራ ስራ መጀመሩንም ተናግረዋል። የተበጣጠሱ መሬቶችን ወደ አንድ ሰብስቦ በኩታ ገጠም አሰራር መጠቀም ምርትና ምርታማነትን በማሳደግ አርሶ አደሩን ተጠቃሚ ማድረግና ህይወቱን መቀየር ይቻላል ያሉት የተከበሩ አቶ ኡስማን ሱሩር የኩታ ገጠም አሰራር የጊዜ ውበትና የሀብት ብክነትን በመቀነስ የግብርናውን ዘርፍ ውጤታማነት ይበልጥ የሚያሳድግ በመሆኑ በጉዳዩ የጋራ ግንዛቤ ለመፍጠር ታስቦ የተዘጋጀ መድረክ መሆኑንም ተናግረዋል። ግብርናችንን ዘማኔውን ቀጣይነቱን ለማረጋገጥ፣ የህዝባችን ጠቃሚነት ለማረጋገጥ የሚያስችል የተበታተነውን መሬት አሁን እንግዲህ መሬቱ ሳይሆን የተበታተነው የሰው ሀሳብ ነገር ግን አርሶ አደሮቻችን መሬታቸው እዚህም እዛም ተበትኖ በመኖሩ ምክንያት ለጊዜ ለጉልበት ብክነት ለምርታማነት እድገት ማነቆ ወደ ችግር እያጋጠመን ያለ። ስለዚህን ችግር ለመፍታት አሁን በኢፍድሪ ግብርና ሚኒስቴር እና በጂአይ ዜድ አማካይነት ፓይለት የሙከራ የላንድ ኮንሶሊዴሽን መሬትን በኩታ ገጠም አደራጅቶ የአርሶ አደሩን ዘመናዊ የአሰራር ስርዓት አዘምኖ የአናኗር ስርዓቱንም አዘምኖ ግብርና ውጤታማነቱን ቀጣይነቱን እና የግብርና ሽግግሩ ማምጣትን እንዲያስችል የሙከራ ስራ በሁለት ዞኖች በኢፌድሪ ግብርና ሚኒስቴር እና በክልሉ ግብርና ቢሮ በተመረጡ በምስራቅ ጉራጌ እና በስልጤ ዞን ሁለት ወረዳዎች ሁለት ቀበሌዎች ላይ የሙከራ ስራ ይሰራል። ብዙ ጊዜ ስራዎች ቀጥታ ከማዕከል ወደ ጣቢያ ይወርዳል። በየደረጃው የሚመለከታቸው መሪዎች በጉዳዩ ላይ በቂ እውቀት፣ በቂ ግንዛቤ ሳይዙ ስራውን ማውረድ ስራውን ውጤታማነት ላይ ይፈትናል። ስለዚህ ይሄን ፈተና ለማለፍ አስቀድሞ በጉዳዩ ላይ የጋራ መግባባት መፍጠር አስፈላጊ ሆኖ ተገኝቷል። በኤፌድሪ ግብርና ሚኒስቴር የመሬት አስተዳደርና አጠቃቀም ስራ አስፈጻሚ ዘርፍ ኃላፊ አቶ ትዕግስቱ ገብረ መስቀል የተበጣጠሱ መሬቶችን ወደ አንድ በመሰብሰብ ኩታ ገጠም አሰራርን ተግባራዊ ማድረግ ለምርት የተመቸ የእርሻ ማሳን ለማስፋት የተማሪ አርሶ አደር ለመፍጠር የቴክኖሎጂ አጠቃቀምን ለማሻሻልና ምርታማነትን ለማሳደግ የሚያግዝ በመሆኑ ለፕሮግራሙ ተግባራዊነት ሁሉም ኃላፊነት ወስዶ ሊሰራ ይገባል ብለዋል። እዛ ቀበሌ ያሉ ሰዎች እኔና እናንተ ብንለዋወጥ፣ እኔና ከሌ ብንለዋወጥ ብለው ይነጋገራሉ ማለት ነው። ይህንን ግን ፕሮጀክቱ ምን ያደርጋል? ያበረታታል፣ ፋሲሊቴት ያደርጋል። አካባቢያቸው እውቀት ይጨምራል፣ ግንዛቤ እንዲኖር ያደርጋል። ሌሎች አስፈላጊ ነገሮችን ሙያ የሚያስፈልጉ ሙያዊ ድጋፎችን ከፕሮጀክቱ ታገኛላችሁ ማለት ነው። ከዛ የተሻለ የአርሶ አደር አካባቢ ይፈጠራል፣ ሲያዩት የሚያምር ማሳ ይኖራል ማለት ነው። እነዛ ናቸው ቁልፉ ነገሮች። ሌላው ስጋት ውስጥ እንዳንኖርክ የሚያስፈልገው ይሄ እኛ መሬት አስተዳደር ወይም ላንድ ገቨርናንስ አጠቃላይ ስንል መሰረቱ ግልጽነት ነው። ለዚህም ነው ላለፉት አስር ዓመታት የመሬት ሰርተፍኬት ስናከናውን ግጭት በማያመጣ መልክ ማከናወን ዲስፒዩት በማያመጣ መልክ ምንድነው ያደረግነው ህብረተሰቡ በጣም በከፍተኛ ሁኔታ ተሳታፊ እንዲሆን ማድረግ አሳታፊነት ፓርቲሲፓቶሪ እያንዳንዱ ድንበርተኛ በመሬቱ ዙሪያ ያለ መጥቶ ምስክርነት ይሰጣል። ስለ ባለቤትነት በቃ መፍትሄ ያገኛል። በዛም መሰረት አድርገን እንደገና አንዳንድ መረጃዎች የግብር መረጃዎች ሊጠየቁ ይችላሉ። ዋናው ግን የአካባቢ ማህበረሰብ ነው። ሁለተኛ ደግሞ በጣም ትራንስፓራንት ከፓርቲሲፓቶሪነት ግልጽነቱን ያሰፋ ነው። ፓብሊክ ዲስፕሌይ ያለ ህዝቡ የሚተችበት ለአንድ ወር ያህል ይለጠፋል መረጃው ከዛ ሰርተፍኬቱ ከመሰጠቱ በፊት ነው። ምን ማለት ነው? በስህተት እንኳን የተለካ መሬት በስህተት ወደ ሌላ ሰው የተላለፈ መሬት ካለ ህብረተሰቡ እንዲያጋልጥ ማለት ነው። በቃ ኮሚቴዎች ድንገት ተሳስተው ወይም ተመሳጥረው የሆነ ስህተት ሊፈጥሩ ይችላሉ። ስለዚህ ያንን ስህተት ለመቀነስ ይለጠፋል። ስለዚህ ትራንስፓረንት ስራ ነው የሚሰራው ላንድ ገቨርናንስ አሁንም የሚሰራው በዛ መልክ ነው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት አስተዳደርና አጠቃቀም ኤጀንሲ ዋና ዳይሬክተር አቶ አብዱላ ፊዝ ሁሴን በክልሉ የመሬት አስተዳደርና አጠቃቀም የአርሶ አደሩን የመሬት ባለቤትነትና ሁለንተናዊ ተጠቃሚነት ለማረጋገጥ የሚያስችሉ በርካታ ተግባራት መከናወናቸውን ተናግረዋል። በሕብረተሰብ ግንዛቤ መፍጠር እንደ አንድ መርሆ ነው የተወሰደው። መርሆች አሉት፣ በነገራችን ላይ መሬት ኩታ ገጠም ማድረግ የተቀመጡ መርሆች አሉ። ከመርሆች ውስጥ አንዱ ፈቃደኝነት ነው። ግንዛቤ መፍጠር አርሶ አደሩ ፈቃደኛ እንዲሆን የማድረግ ስራ እዛ ላይ የተቀመጠ እንደመሆኑ መጠን እሱ ላይ ብዙ የሚያሳስብ ነገር የለም። በነገራችን ላይ አንድ መውሰድ መቻል ያለብን መሬት ኩታ ገጠም ማድረግ ዝም ብሎ የሚሰራ ፓይለት ብቻ ተደርጎ መውሰድ መቻል የለበትም። በአዋጃችን ላይ አንድ ከተቀመጠ ጉዳዮች አንዱና ዋነኛው መሬት ኩታ ገጠም ማድረግ ነው። ይህ በደንባችንም ተቀምጧል። መመሪያው ደግሞ ሰፋ አድርጎ ያስቀምጦታል። የሕገ መንግስትም ጉዳይ ነው በነገራችን ላይ በግብርና ፖሊሲ አዲስ በወጣው ፖሊሲም ላይ መሬት ኩታ ገጠም ማድረግ በደንብ ተደርጎ ነው የተቀመጠው። ስለዚህ ዝም ብለን የጀመርነው ፓይለት ተደርጎ እንትን ያለ ሳይሆን የፖሊሲያችን የህጎቻችን የተቀመጠ ጉዳይ እንደሆነ መውሰድ ያስፈልጋል ማለት ነው። ስለዚህ የህግ ግራውንድ ያለው ነው። ፖሊሲያችንም ደግሞ አመለካከቻችን የሆነ ጉዳይ ስለሆነ ይህን ወደ መሬት የማውረድ ስራ እንደሆነ በደንብ ነው ወሰድ መቻል አለበት ማለት ነው። አዋጃችንም ላይ ተቀምጧል። ያልጸደቀው ደንባችንም ላይ ተቀምጧል። በመመሪያው ደግሞ በጣም ዘርዘር ተደርጎ ተቀምጧል። ስለዚህ ይሄን በቀጣይ የምታዩት እንደሆነ መወሰድ መቻል አለበት። ከዚህ አንጻር መሬት አይደለም የመስኖና ከመስኖ ውጭ ያለው እያንዳንዷ በአይናችን ስናያ ተመሳሳይ የምትመስለ መሬት በራሱ ቅይር በሚደረግበት ሰዓት ላይ ለአንድ ቫሉዌሽን ስራ ተሰርቶ ነው ሊሆን የሚችለው ለእያንዳንዷ ተተምና ማለት ነው። አፈሩ ተጠንቶ አጠቃላይ ያለውን ነገር በሳይንሳዊ በሆነ መልኩ ተጠንቶ ነው ቅይር የሚደረገው እንጂ ዝም ብሎ በደመነፍስ የሚሰራ ስራ አይደለም። ዋናነት ጃይዝ ይድም የሚያግዘን ስራ እሱ ነው። ሳይንሳዊ ሳይንሳዊ የሚጠይቁ ጉዳዮችን በደንብ እየሰሩ ነው ያሉት። አሁንም እየሄዱበት ነው። ሶሾ ኢኮኖሚክ ባይ ፊዚካል ነገሮች ይጠናሉ። እነዚህ ሁሉ ከተጠኑ በኋላ ነው መሬቷ የትኛዋ ከየትኛው ጋር ትቀራረባለች የሚሉ ጉዳዩ ተጠንተው ካሳም ጭምር ሊኖር ይችላል። በነገራችን ላይ ከዚህ አንፃር ያሉ ጉዳዮች ይኖራሉ። ሁሉንም ነገር ምናልባት መጀመሪያ ላናነሳ እንችላለን ግን ጥያቄ የሚፈጥሩ ነገሮች ሁሉ ግን ቀድመው የተዘጋጁ እንደሆነ መውሰድ ያስፈልጋል። ይህ ስራ በነገራችን ላይ ለእኛ አዲስ ነው እንጂ ቅድም ሲገለጽ እንደነበረው በሌሎች ዓለሞች አዲስ ስራ አይደለም። ስለዚህ ልምድ አለ ማለት ነው። ልምድ አለ፣ ያን ልምድ ወደዚህ ምቅቱ የሚገጥሙ ቻሌንጆች ወደ ተግባር ስንገባ እነሱን ታክል ሊያደርግ የሚችል የመፍትሄ ሀሳብ እየቀረበ እንደሆነ በደንብ ቢወሰድ ጥሩ ነው። ከዝግጅት ምዕራፍ ስራ አንጻር ሰፊ ዝግጅት ስራ ተሰርቷል። በክልሉ የኩታ ገጠም አሰራርን ተግባራዊ በማድረግ ምርትና ምርታማነትን ለማሳደግ በሚሰሩ ስራዎች የተበጣጠሱ መሬቶችን ወደ አንድ አሰባስቦ በኩታ ገጠም አሰራር የመጠቀም ፕሮግራም ወሳኝ በመሆኑ ፕሮግራሙን በተመረጡ ዞኖችና ወረዳዎች ተግባራዊ ለማድረግ ሁሉም በቁርጠኝነት ሊሰራ ይገባልም ብለዋል። መሬት ኩታ ገጠም የማድረጉ ስራ ማለት ነው። ስለዚህ ይሄ በጣም የሚያማልን እንደው ዝም ብላችሁ ፎቶውን ስራውን እንኳን ስታዩት እዚህ ላይ የሚያማልን ነው። አርሶ አደራችን ደግሞ በጣም የሚፈልገው ነው ምክንያቱም ከጥቅሙ ጋር ተሳስሮ የሚቀርብ ነው። እኛ እስካስረዳን ድረስ ጥቅሙን እስካስረዳን ድረስ አርሶ አደሩ ይህን ጊዜ ያሉት ማሳዎቹን። ሌላው ቅርቶኮ እኮ ለመሄድ የሚወስድበት ጊዜ በራሱ ቀላል አይደለም። ለምን ይጓዛል? በጣም ሰፊ ቦታ ላይ አርሶ አደሩ ለምን ሄዳል? እኛ ካቀራረደለት። ስለዚህ ይሄን ማስረዳት ካልሆን በስተቀር ለሜካናይዜሽን ጋር ተያይዞ ቅድም የቀረቡ ብዙ ነገሮች አሉ። አሁን በነገራችን ላይ የኮንሰፕት ችግር አሁን አለ። መሬት ኩታ ገጠም ማድረግ ማለት አሁንስ በኩታ ገጠም እያረሰን አይደለም ወይ ብሎ የሚያነሱ ሰዎች አሉ። በመሬት በኩታ ገጠም እየታረሰ ነው ግን የተለያዩ ማሳ ያላቸው ሰዎች የሚያርሱት ነው አሁን ያለው እየሰራን ያለ ነው። አሁን የተለያየ ማሳ ያላቸው አርሶ አደሮች ማሳቸው ወደ ራሳቸው አካባቢ እናምጣላቸው ነው። በነገራችን ላይ መሬት ኩታ ገጠም ማድረግ እያደገ ሲሄድ ሪስትራክቸር ያለው ነው። እያደገ ሲሄድ አሁን የምናደርገው ግን ወደ አርሶ አደሩ ማሳዎቹን ማቅረብ ነው የምንሰራው። አሰደረው አለ በተለያየ ቦታ ላይ ማሳዎች አሉት፣ ወደ ቄ እያቀራረብን መሄድ ነው። ስለዚህ ከኮንሰብቱ አንጻርም በደንብ ክሊር መሆን ያስፈልጋል የመድረኩ ተሳታፊዎች በሰጡት አስተያየት የተበጣጠሱ መሬቶችን ወደ አንድ አሰባስቦ በኩታ ገጠም አሰራር መጠቀም የአርሶ አደሩን የጊዜ የጉልበትና የሀብት ብክነት በማስቀረትና የግብርናውን ዘርፍ ምርታማነት በማሳደግ ዜጎችን ተጠቃሚ ለማድረግ አጋዥ በመሆኑም ፕሮግራሙን ተግባራዊ ለማድረግ በቅንጅት ሊሰራ ይገባል ብለዋል ማሳ ኩታ ገጠም የፓይለት ፕሮግራም እዚህ ውጤታማ የምናደረገው ከሆነ እንደ ሀገርም እንደ ክልልም ውጤታማ ሆነን ብዙ ቦታዎች ላይ ስራ ልንሰራበት ስለምንችል መተጋገዝ አስፈላጊ ነው። ከመጀመሪያ ጀምረው ፕሬዘንቴሽን ላይ ሲቀርብ እኔ በጣም በአድናቆት ነበረ እየተከታተልኩ የነበረው። እጅግ በዚህ መልኩ የተበጣጠሰን መሬት በማቀራረብ አርሶ አደሩ ተጠቃሚ ለማድረግ የተጀመረው ስራ ቀጣይ ልናረጋግጥ ለምንፈልገው የበልጽግና ጉዟችን መሰረት የሚጥል ነው የሚል ሀሳብ ነው ያለኝ። አጋጣሚ ሆኖ በዚህ ውይይት ስሳተፍ ለመጀመሪያ ነው። ከዚህ አንጻር መጀመሪያ ላይ ሲቀርብ እንደነበረው የሌሎች ሀገሮች ተሞክሮ በስፋት የቀረበበት ሁኔታ ነው ያለው። የእኛ ሀገርም በዛ ልክ እየተሰራ ቢሄድ ምናልባት ሌሎች ሀገሮች ረጅም ታሪክ አላቸው በዚህ ላንድ ኮንሶላይዴሽን ላይ እኛ ግን እንደ ጅምር አንዳንድ አካባቢዎች ላይ የተሰሩ ነገሮች ቀደም የቀረበበት ሁኔታ ነው ያለው። ያንን መነሻ ተደርጎ እድሎች እንደሆኑ ነው ወደኛ መጥቶ ይህንን ቀጣይ መሬት ላይ ወርዶ አርሶ አደራችን ቀጣይ ለምንፈልገው እድገት ትልቅ መሰረት ይጥላል የሚል ነገር ነው አለኝ። በመድረኩ በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ እናም የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩርን ጨምሮ የፌዴሪ ግብርና ሚኒስተር እናም የክልሉ ግብርና ቢሮ ከፍተኛ የስራ ኃላፊዎች፣ የጂአይዜድ ፕሮጀክት ማናጀር ምስተር ኡልፍ ኒዮፔስት፣ ዓለም አቀፍ የመሬት አጠቃቀም ኤክስፐርት ምስተር ኒንዳም፣ የምስራቅ ጉራጌና ስልጤ ዞን አስተዳዳሪዎች፣ አርሶ አደሮች እና ሌሎች ባለድርሻ አካላት ተገኝተዋል።